ብስም ላህ አልሐምዱሊላህ ወሶላቱ ወሰላሙ አላ ረሱሊላህ ሰለላሁ አለይሂ ወሰለም። ይህ ፊትለፊታችን ያለው እየገባሁበት ያለው የኮሌጅ ተማሪዎች ማደሪያ ዶርም ነው። ሙሉን አይዋልን። በጣም የሚገርምና ሀገረኛ የሆነ አሰራር የተሰራ ነውና በጣም ገራሚ የሆነ አልጋ ነው። የሀገርን የሚገርም ነው። የሚገርም እንደ አይነት ጣውላ ብቻውን ተደርግቶ አዲስ ቴክኖሎጂ ነው ማለት ነው። ጣውላው ብቻውን ተደርድሮ ከስር ማገር ተደርጎለት ቋሚዎች አሉ። እነዚህ ቋሚዎች ላይ ማገሩ እየተመታ ከዛ በላይ ጣውላ ተደርጎለት የተሰራ የሚገርም የሆነ አልጋ ነውና አልሐምዱሊላሂ። እኛ በምንቀራበት ሰዓት ላይ እንዲህ ዐይነት ነገሮች አልነበሩምና ይኸው ዛሬ ላይ ደሞ ተሻሽሎ ልጆች እዚሁ እየበሉ እየጠጡ ብርድ ልብስ አላቸው አልጋ ተሰርቶላቸው፣ እየተማሩ ያለበት ሁኔታ ነው ያለው። የኮሌጆቻችን ተማሪዎች የሁሉ የእናንተ ስራ የእናንተ የጥረት ውጤት ነውና፣ ይሄ አልሐምዱሊላህ በጣም ሁሉን ቻይ የሆነ ጠንካራ የሆነ እና ምቹ የሆነ አልጋ ነው። ይሄ አልጋ አልሐምዱሊላህ ረብል አለሚን አላኩሊያ ይህን አልጋ በተሻለ መልኩ ለመቀየር ትናንት የቁርአን ህፍ ተማሪዎችን በምናስመርቅበት ሰዓት ላይ የተለያዩ አልጋዎች ሰላሳ የሚሆኑ አልጋዎች በእነዙ በተማሪዎች ሕሳቦት፣ ፍላጎት፣ እውቀት፣ አቅም ተሰርቶ ለሽያጭ ቀርበው ነበረ። ዛሬም እዙ ባለሁበት ሁኔታ እነዚህ የምታዩቸው በእንጨት የሆኑ አልጋዎች ወደ ብረት አልጋ ሆነው ወደ ችቡድ እንዲቀየሩ የናንተን ጥረት የናንተን ሳቦት የእናንተን እገዛ ይፈልጋልና ይህን ወደዛ እንድንቀይርላቸውና ይህም ከዚህ በኩል ያለው ማዳበሪያ ነው። ከላይ ያለው ይሄ ቆርቆሮ ነው፣ ይበርዳል። በተሻለ መልኩ ይህንን ቆርቆሮውን በቦሎኬት ጣራውን ያው በእስላም እንድንቀይረውና ይህንን ደግሞ በዝበጣውላና በእንጨት የሆነውን ደግሞ በዘመናዊ መልኩ እንዲቀየርላቸውና ምቹ በሆነ መልኩ ተኝተው ምቹ ቦታ ላይ አርፈው የተሻለ እውቀት ይዘው የተሻሉ ሰዎች እንዲሆኑና ሌላውን ማህበረሰብ መጥቀም የሚችሉ ታላላቅ ዑለማዎችና መሻይኮችን የሚተኩ የሆኑ ተማሪዎችን ከዚህ ውስጥ ለማፍራት እንፈልጋለን። እነዚህን ተማሪዎች ለማፍራት እና ቁም ነገር ለማድረስ የነሑን እንደሽ ነሽ ሚናስ አብዱልባሲት የአይነት ሰው እንድናወጣ በእንደነሽ መሐመድ ሸክ ቡ አደም የመሰሉ ተማሪዎች ከዙር የወጡት ሁሉ ከዛ አካባቢ ላይ ሁሉም ያፈሩት ያንን ቦታ የሚተኩ ተማሪዎች ከዚህ ውስጥ ይወጣሉ ብለን ተስፋ እናደርጋለንኛ ዝቦታ ላይ ጎበዝ የሆኑ ተራማጅ የሆኑ ተማሪዎች አሉ። እነዚህ ተማሪዎች በዚህ አይነት እንክብካቤ ተደርጎላቸው ጊዜያቸውን ሳያባክኑ በአጭር ጊዜ ራሳቸውን ለውጠውና በእውቀት አንጸው ታላቅ ሰው ይሆናሉ ብለን ተስፋ እናደርጋለንና እና የሁላችን እንገዛና ትብብር ሊኖረን ይገባል። እዚ ላይ ቢሆን አሁን አንዱ ተማሪ ከዚ ላይ ቢወድቅ በጣም እጅግ ይጎዳል። የእነዚህን ተማሪዎች ማገዝና መጠበቅ የእኛ ግዴታ ነው የሚሆነው። ለምን ተማሪዎች እዛ ተንጠልጥለው ይወድቁብናል በተሻለና ዘመናዊ በሆነ መልኩ አሻሽለን ሰርተንላቸው እነሱም ደግሞ የተሻሉ ሰዎች ሆነው የተሻለ ቤተሰብና የተሻለ ማህበረሰብ፣ የተሻሉ ዑለማዎች ለማፍራት የጋራ ስራና የጋራ ጥረት እንድናደርግ ጥሪን አስተላልፋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ